ወደ ኢኮኖሚ አቅም ከሚመነዘሩ የተለያዩ የአገልግሎት ዘርፎች ውስጥ አቬሽን ከቀዳሚዎቹ ተርታ ይጠቀሳል። ከሰሩ መለወጥ እንደሚቻል ምስክር ሆኖ ለዚህ በማሳያነት የሚቀርበው ደግሞ የኢትዮጵያ አየር መንገድ ነው። ኢትዮጵያን ጨምሮ የተለያዩ ሀገራትን ያቀፈው የአፍሪካ አቬሽን ማሰልጠኛ ተቋማት ማህበር ጠቅላላ ጉባኤው በአዲስ አበባ ተካሂዷል። የተለያዩ ሀገራት ተወካዮች የተገኙበት አምስተኛው የማህበሩ ጉባኤ በዘርፉ አህጉሪቱን ማስታሰርና የጋራ አቅጣጫዎችን ማስቀመጥ ላይ ትኩረቱን አድርጓል። ኢንዱስትሪ ኢንዱስትሪ ኢንዱስትሪው በጣም የሚፈተንበት አንደኛው ነገር ከቴክኖሎጂ ባሻገር እንደውም በዋነኛነት ወደፊትም ችግር ይገጥማል ተብሎ የሚጠበቀው የሰለጠነው የሰው ኃይል ማጣት ነው። የሰለጠነው የሰው ኃይል ኢንዱስትሪውም እጅግ እየፈተነው ነው ያሉ አብራሪ፣ የአውሮፕላን ቴክኒሽያኖች፣ የበረራ አስተናጋጆች፣ የአየር ትራፊክ ተቆጣጣሪዎች፣ መሐንዲሶች በጣም እየተቸገረን ያለ ነው። የኤሮስፔስ ኢንጂነሮችን ጨምሮ ማለት ነው። እነዚህ ትምህርት ቤቶች ተጠናክረው ስፔሻሊ አፍሪካ ውስጥ ያሉት የሰለጠኔ ሰው ኃይል ሰው አውጡ ማለት የአፍሪካ አቪዬሽን ኢንዱስትሪ ያደገ ማለት ነው። አዘሆል አፍሪካ ማለት ኢትዮጵያ በዚህ ረገድ ለዘርፉ ትኩረት ሰጥታ እየሰራች መቆየቷ ዛሬ ላይ ለሌሎችም የሚተርፍ አቅም እንድትገነባ አድርጓታል። ይህም ካለው አቅም አንጻር እንደ አህጉር ትኩረት የሚፈልግ ኢኮኖሚያዊ ሞተር መሆኑን የትራንስፖርትና ሎጂስቲክስ ሚኒስትር ዴታ ደንጌ ቦሩ አስረድተዋል። ፎር ኮንቲኔንት ኦፍ ከ1.4 ቢሊዮን በላይ ህዝብና 54 ሀገራት ለያዘች አህጉር አቪዬሽን ርቀትን የመቀነስ ትልቅ አቅም አለው። ንግድን ያሳልጣል፣ ቱሪዝምንም ይደግፋል። ኢኮኖሚና ዲፕሎማሲን በማስተሳሰር እድሎችንም ይከፍትልናል። እያንዳንዱ ስኬታማ በረራ የሀሳብ የቁሳቁስና የፈጠራ ዝውውርን መሰረት በማድረግ ለበለጸገች አፍሪካ ያለንን የጋራ ፍላጎት ያረጋግጣል። ኢትዮጵያ ይህንን ጉባኤ ማዘጋጀቷ በዘርፉ እየሰራች ላለው እውቅና ለመስጠትም ልምድ ለመቅሰምም እንደሚረዳ ከተለያዩ ሀገራት የመጡ ተሳታፊዎች ነግረውናል። በዋናነት የዘርፉ ፈተና የሆኑ ጉዳዮች ላይ መግባባትን በመፍጠር እርስ በርስ መደጋገፍ የሚያስችሉ መፍትሄዎችን ማስቀመጥ ላይ እንደሚያተኩሩም አንስተዋል። ውይይቱ በጣም ጠቃሚ ነው። በአቪዬሽን አገልግሎቱ የሚሰሩ ባለሙያዎች ተሰባስበው ልምድ ሲለዋወጡ መሞጋገስ ብቻ ሳይሆን አንዱ ካንዱ ይማማራሉ። በመላው ለሀገሪቱ ደህንነትን ከማስጠበቅ አንጻር የጋራ አቅምን ያጠናክራሉ። ኩባንያዎችም ሆኑ በአየር አገልግሎቱ ላይ የተሰማሩት እየሰሩ ያሉትንም ማለት ነው ሬት የአቅም ግንባታ ለመክታት በሀገር ውስጥ ስልጠና በጋራ መስራት ከቻለን የክፍያው መጠንም ዝቅ ይላል። ብዛት ያላቸው ሰዎችንም ማብቃት እንችላለን። ያኔ ኢንዱስትሪውም ራሱን ችሎ መቆም ይችላል። ምክንያቱም በዚህ ሂደት ስልጠና ላይ የምናጠፋውን እየቀነስን፣ በእውቀትና ክህሎት ደረጃ እያሰፋን ስራውን በትክክለኛው መስመር ደህንነቱ የተጠበቀ ማድረግ እንችላለን። በኢትዮጵያ በመንግስት እና የግሉ ዘርፍ ትብብር የተጀመሩ ጥረቶች መጠናከር እንዳለባቸው ውስጥ ጠቁመዋል። ይህ የሆን ዘንድ ግን የዘርፉን አመችነት በተግባር የሚያሳይ የሚፈለገውን የፋይናንስ ድጋፍ የሚያጠናክር ትኩረት ከጉባኤው ውጤት ይጠበቃል። ሚሊየን ህዝብ በላይ ላላት ሀገር እጅግ በጣም በጣት የሚቆጠሩ የአቪዬሽን ትምህርት ቤቶች ነው ያሉት ና እነዚህ ትምህርት ቤቶች እንዲነቃቁ የበለጠ እንዲጠናከሩ ና ባለሀብቶችም ትኩረት ሰጥቶ እዚህ ነገሮች ላይ እንዲሰሩ የዚህ ኮንፈረንስ እዚህ መዘጋጀት አስፈላጊ ነው ብሎ ስላምን ባለስልጣን መስሪያ ቤቱ በትብብር ከኢትዮጵያ ኤርላይንስ ጋር ይህን ነገር ኢትዮጵያ ውስጥ እንዲሆን አድርጓል። በዚህ ብዙ ውጤት ይገኛል ብለን እናስባለን። በተናጠል ልናደርግ ያልቻለውን ነገር እንደ አፍሪካ አንድ ላይ ሆነን ተቀናጅተን ዘርፉ እናሳድጋለን ብለን እናስባለን። እንደምታውቁት በአቪዬሽን ሴክተር ዘርፉን ሀገራችን እየመራች ነው ያለችው አፍሪካን አህጉሩን በስልጠናውም ላይ ይህን ነገር መቀጠል ይኖርባታል ብለን እናስባለን። እርግጥ አሁን በጣም እየመራ ነው የኢትዮጵያን አቪዬሽን ዩኒቨርሲቲ ለአፍሪካ ሀገሮች ለዓለም እየተረፈ ነው። የኢትዮጵያን ሲቪል አቪዬሽን ትሬኒንግ አካዳሚ ለሪጅኑ ለአፍሪካ ሀገር ላሉት ለሪጅኑ ትልቅ ድጋፍ እየሰጠ ነው ያለው። በጉባኤው ከተለያዩ ሀገራት የተውጣጡ የአቪዬሽን ዘርፉ ኃላፊዎችና ባለሙያዎች ተገኝተዋል።